ዛሬ እንግዲህ ማርክና ቤዚ ረዱ መጥቷል ማለት ነው። በአዲስ ቪዲዮ መጥቷል። በአዲስ ቪዲዮ ሲመጡ እንግዲህ ቤዚ ማርክን ይቅርታ እንዲያደርግላት ከረዱ ጋ ሆና ጠርተው ነበር። ማርክም እንግዲህ መጥቷል ማለት ነው። እንግዲህ ተጠይቆ ነበረ። አይታችኋል። ሰሞኑን እንግዲህ ያለመግባባት ተፈጥሮ ትንሽ ያለመተማመን ነገር ማለት ነው እና እኔም ቪዲዮ ሰርቼ ነበረ ለቤዚ ነበር እንዲሁም የሰራሁት በምታምኒው ልክ አንቺ መኘው ይሄ ነገር ፈተናምና ውሸትም ሊሆን ይችላል። ስለዚህ ፈተነው ምን እንዳትወድኪ ብዬን ቪዲዮ ሰርች ነበረ። እንግዲህ ዛሬ ማርክ ደግሞ የፈለግኩትን ነገር እኔ አግኝቻለሁ፣ ከአንቺ ማግኘት ያለብኝን ነገር ማለት ነው፣ እንግዲህ መተማመኑን ማለት ነው። ለምን በዚህ ልክ አላመንሽኝም ብሎ እንግዲህ እሷ ይቅርታ ብትጠይቅ ይቅርታውን አልቀበልም ብሎ ጥሏት ሂዷል ማለት ነው። ሰላም ሰላም ቤተሰብ፣ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ ቻናሌ ቤተሰቦች እንኳን ውድ ቻናል የመጣችሁ ቻናሉን ሰብስክራይብ እያረጋችሁ ተቀላቀሉ ማለት ነው። እንግዲህ የቤዚ የማርክ ወዳጆች እኔ ቤትም አላችሁ ማለት ነው እና እኔ እውነት ለመናገር ያ ቪዲዮ ሲወጣ ማለት ነው ማርክን እናምነዋለን፣ በጣም ጨዋ ልጅ ነው። ነገር ግን እንዴት ይሆናል? ያው ሲታይ ደግሞ ቪዲዮ የእሱ ስለሆነ የእሱ ፎቶ ስለሆነ በቃ ደንግጠን ነበር። ግን ደግሞ እንደማያደርገው በፍጹም እርግጠኛ ነበርኩኝ። ይኸው ነጻ ወጣ ማለት ነው። እስኮ ነጻ መሆኑን ምንም እንዳላደረገ ያውቀዋል። ግን ደግሞ በቃ ሚዲያ ላይ ስለወጣ በቃ ነጻ መሆኑን ያቺ እንትን ብላ ቪዲዮ ቀርጻ የላከችው ልጅ መታ እንድትናገር ፈልጎ ነበር። ልጅቷ እንግዲህ ሚዲያ መውጣት አትፈልግም ነው የተባለ ማለት ነው። ማርክ አሁንም ድረስ ይፈልጋል ማለት ነው። እና ከዚህ በኋላ እኮ ማርክ ምንም አያስፈልግም። ምክንያቱም አንተ አንደኛ ነጻ ወጥተሃል፣ በጓደኛ አማካኝነት ተናግራለች። ልጅቱ ደግሞ ልጅቱ ይሄን ያደረገችበት ምክንያት አንተን ስለምትፈልግ ነው ተብሏል። እና እዚህ ጋ አሁን ዋናው ችግሩ ምን መሰላችሁ? እኔም ተናግሬ የነበርና ቤዚን እንግዲህ ታውቋታላችሁ። አብሮ ብዙ ጊዜ አሳልፈዋል በጣም ማለት ነው። እንዲሁም እሷን ሲያገኛት ማርክ በጣም ደስ ብሎት በደስታ ነው የተቀበላት። እንዲሁም ቤተሰቦቹ በደስታ ነው የተቀበሏት፣ ቤዚ ማለት ነው። ቤዚ በጣም ምርጥ ልጅ ናት፣ ያኔ ተግባቢ ናት። ነገር ግን ትንሽ ትቸኩላለች ይመስለኛል፣ ማለት ለውሳኔ ትቸኩላለች። እና ቀላል ነገር አይደለም ከብሩክ ጋር እያሉ እንግዲህ ስለ አይሚና ስለ ብሩክ ስለምሰራ ቀላል ነገር አይደለም ከማርክ ጋር ያሳለፉት በጣም ቆዩ ማለት ነው። ታዲያ ማመን ነበረባት ማለት ይሄ ነገር እውነት ነው አይሆንም ወይስ እኔ ሊፈትነኝ ነው ወይስ ደግሞ በሌላ ልፈተን ነው ብላ ትንሽ መጠራጠር ነበረባት። ግን ደግሞ እሷ ነገሮችን አምና እዚህ ደረጃ ደርሳ ነበረና እንግዲህ እኔ የሚያልኩት ነው እንዴት እኔን በትንሽ ነገር እኔን ትጠረጥረኛለች ብሎ እንግዲህ ማርክ ማለት ነውና ለምን አላመነችኝም ከዚህ በኋላ የኔና ያንቺ እኮ የተደፋ ውሃ እንዴት ይታፈሳል ብሎ ጥሏት ሄዷል። አሁንም ግን እኔ የምለው ነገር ቢኖር ማርክ ያው ለጊዜው ስለተናደደ አሁንም ድረስ ተማርበት ብሎ ነው እንጂ ይቅርታዋን ይቀበላታል ብዬ አስባለሁ። ምክንያቱም እሱ አይደለም ለራሱ ይቅርታ አለማድረግ ቀርቶ ብዙዎቹን ለማስታረቅ የሚሞክር ልጅ ነው። እንግዲህ እነሩታንም እና ብርሽም ሲጣሉ ሲጋጩ የሚያስታርቅ ነውና ማርክ ማለት ነው። ስለዚህ አሁንም ቢሆን ቤዚ በደንብ እንድትማርበት ፈልጎ ነው ዛሬም ጥሏት የሄደ ማለት ነው። እኔም ብያለሁ የምፈልገውን ነገር አግኝቻለሁ ብሏል። አያቸውት ማርክ ምን ለማለት ፈልጎ ነው? በቃ ማለት እስከምን ድረስ ነው የምታምነኝ፣ ቤዚን ብዙ ጊዜ ሆኖናል። እስከምን ድረስ ነው የምታምነኝ ማለቱ ነው እንግዲህ ማለት ነው እና እንግዲህ ከዚህም በመቀጠል ይቅርታ ቢያደርግልሽም እንኳን ያደርግልሻል ቤዚ። ግን ደግሞ ከማርክም ጋር ሆነ ከሌላም ሰው ጋር ብትሆኚ ትንሽ ትግስት ያስፈልጋል መረጋጋት ስለዚህ ቤዝዬ ለውሳኔ መቸኮል የለብሽ። ማርክ ደግሞ በጣም ንጹሕ ልጅ ነው እናውቀዋለን። እንግዲህ ከዚህ በፊትም ብዙ ችግሮችን አሳልፎ አሁንም ራሱን አጠንክሮ እዚህ የደረሰ ነውና በምታምኒው ልክ ማመን አለብሽ ብዬ አስባለሁ። ለውሳኔ መቸኮሌ የለብሽም። እንዲሁም አንድ ጊዜ ራሱ በጥፊ መጥተው ስተድ ለመጀመሪያ ጊዜ ነው ማርክ በጥፊ ሲመታ ና እኔ ጋን ጊዜ ደንግጫለሁ ማለት ነው እና ለውሳኔ መቸኮሌ የለብንም። በእርግጥ ሴት ነሽ ው የተሰማሽ ነገር ይኖራል። ይሄ ነገር እውነት ነው ምናምን ብለሽ አምነሽ ይሆናል። ቢሆንም ግነት ማርክን በምታምኒው ልክ ይሄን ያደርጋል ብለሽ ሙሉ እምነት መኖር የለበትም፣ ከዚህ በኋላም ማለት ነው። ምክንያቱም ማርክን የምታቁት ታቁታላችሁ በጣም ጨዋ፣ አርቆ ሀሳቢ፣ በጣም ብዙዎችን የሚመክር በቃ ላደላ አስተሳሰቡ እንዴት ነው በቃ ብርሃን የሆነ ማለት ነው። ምንም የፈለገ እንኳን በኮመንትም በምንም ቢሰደብ አይቶ የሰደበውንም ያጽናናውንም ዝም ብሎ የሚያልፍ በዝምታ ማለት ነው። ስለዚህ እንግዲህ በቀጣይ ይቅርታዋን ይቀበላታል ብዬ አስባለሁ። ምክንያቱም ያው ዛሬም እንድትማርበት ብሎ ነው ትቷት ሄደ፣ እንጂ ማርክ ይቅርታ ያደርግላታል። እንግዲህ በዚህም ችግሩን ጊዜ ይፈታዋል ብላለች። ከዚህ በኋላም ልጅቷንም ማግኘት እፈልጋለሁ ብሏል። ልጅቷ ማግኘት አለማግኘት ከዚህ በኋላ ምንም ትርጉም የለውም፣ ምክንያቱም ነገሩ ውሸት ስለሆነ አንተ እኮ ውስጥም ታውቃለህ ነጻ መሆንክን ን ምንም እንዳላደረግክ ማለት ነው። አሁን ማርክ ያናደደው ቤዚ ለምን አላመነችኝም፣ ለምን ጠረጠረች ነው እንግዲህ ማለት ነው። ስለዚህ አሁንም ድረስ እንድትማርበት ጥሏት ሄዷል ማለት ነው። ግን ሰላም ይወርዳል ከዚህ በኋላ ማለት ነው። የና ማርክና ዩኒቨርሲቲ እንግዲህ በቀጣይ ቪዲዮ እንደሚታረቁ እርግጠኛ ነኝ። አሁን ያልተፈተው ደግሞ የአላዛርና የሄሉ ነው ማለት ነው። እና የነሱ ደግሞ ትንሽ ከበድ ይላል። ቤተሰብ ድረስ እንኳን ደርሶ ቤተሰብም ቪዲዮ ሰርቷል። ብቻ ለበጎ ነው ብዬ አስባለሁ ሁሉም ነገር ማለት ነው።